የከተማዋን ሰላም ለማረጋገጥ ኅብረተሰቡን የሰላሙ ባለቤት በማድረግ ሰላምን ማስፈን መቻሉን የጎንደር ከተማ አስተዳደር ገለጸ። ሁለንተናዊ ለውጥና እድገት ለማምጣት የቀደመ ባህልና እሴቶቻችንን በሚመጥን መልኩ በሀገራዊ አንድነት መንፈስ መስራት እንደሚገባ ከንቲባው ገልጸዋል። ካሳው መንጌ በአማራ ክልል የተፈጠረውን የሰላም ጦት ችግር ለመፍታት የተለያዩ ስራዎች እየተሰሩ ይገኛሉ። በተደጋጋሚ በተካሄዱ የህዝብ መድረኮችም ህዝቡ የሰላሙ ባለቤት እንዲሆንና የድርሻው እንዲወጣ ማድረግ ተችሏል። ቀደም ሲል ከነበረው የሰላም ጦትም አሁን ላይ በክልሉ በተለያዩ አካባቢዎች የሰላም መሻሻሎች ስለመኖራቸው ይነሳል። አሚኮ ጋር ቆይታ ያደረጉት የጎንደር ከተማ ከንቲባ አቶ ቻላቸው ዳኘው ሰላምን ለማረጋገጥ በሚደረገው ጥረት ህዝቡን ባለቤት በማድረግ ረገድ ስኬታማ ስራዎች መሰራታቸውን ገልጸዋል። እኛ ከተማ ላለፉት ሁለት አመታት ማለት ይቻላል በችግር ውስጥ የቆየ ከተማ ነው። በሰላም እጦት ውስጥ ህዝባችን ሲሰቃይ የቆየ ነው። የተለያዩ ወንጀሎች የሚፈጸሙበት ነው የነበረው፣ በተለይ እገታን ጨምሮ ሰላሙን ለማምጣት የመንግስት ህዝቡን በመያዝ ከፍተኛ ርብርብ ሲያደርግ ቆይቷልኝ ህዝባችንም ጋር መተማመን በመቻላችን ሰላሙን ራሱ ባለቤቱ ነው እንዲጠብቅ ከማድረግ አኳያ ከፍተኛ ስራዎች ሰርተናል። በጣም ብዙ አድካሚ ጉዳዮችን ያለፍ ነው። ህዝቡ አካባቢውን እንዲጠብቅ አደረጃጀቶችን በመፍጠርና የሰላም ዘብ እንዲቋቋም በማድረግ ሰላምን የማስፈንና ወንጀልን የመከላከል ስራዎች መሰራታቸውንም ከንቲባው ገልጸዋል። ማህበረሰቡን ባለቤት አድርጎ እያንዳንዱ ሰው በየሰፈሩ በራሱ አካባቢ እዛችው ብሎኩ ላይ እንዲጠብቅ ያደረግንበት ብዙ ወንጀለኛ ብዙ ወንጀልን የተከላከልንበት ነው። ወጣትም የሰላም ዘብ አድርገን ከማውጣት አኳያ የማህበረሰብ የሰላም ዘብ በሚል ወጣቶች ተደራጅተው ሰፈራቸውን እንዲጠብቁ ያደረግንበት በከተማችን እንግዲህ ወደ 843 የሚሆኑ ወጣቶች ብሎኮችን የሚያስተባብሩ አብረው ከጸጥታው አካል ጋር አብረው የሚሰሩ ቅድመ መከላከል ወንጀል ላይ እየሰሩ ያሉ ወጣቶች አሉን። አብሮ ከህዝብ ጋር ተሳስሮ ባለቤቱ ነው እንዲሰራ ያደረግንበት ውጤታማ ነበር። የጸጥታ መዋቅሩም ህዝቡ በተለይ ርብርብ በማድረግ የተሻሻለ ነገር እንዲመጣ ማድረግ ችለናል። ቀደምቶቻችን የኖሩበትን ታሪክና ሴት በማስቀጠል ህብረ ብሔራዊነት የተረጋገጠባትና አንድነቷ የተጠናከረች ሀገር ለመገንባት የአባቶቻችን ታሪክ ማስቀጠል የሚችሉ ስራዎችን መስራት እንደሚገባም ከንቲባው አስረድተዋል። ከፍታው ስንል ያኔ ነው። ከሆድ ከጎጥ ከሰፈር ከብሔር ከንትን የዘለለ አስተሳሰብ ነበራቸው። እሱን እንኑረው። ስለዚህ የዛ አስተሳሰብ ውጤት ነው የኢትዮጵያ በዘመኑ ብዙ ሀገራት እኮ በዛን ወቅት ግጭት ውስጥ ነበሩ። በዘር በሃይማኖት ግጭት ውስጥ ነበሩ። የእኛ የተረጋጋች በአስተዳደሩም፣ በሕክምናውም፣ በሕጉም፣ በሁሉም ነገር የተሻለ ለዓለም ያበረከተ ህዝብና ሀገር አሁን እንደገና በዚህ ደረጃ ተቀምጠን ተገኝተናል። አኗኗራችን ከጀመርንበት አኳይ አይመጥንም። አሁን የምናስበው ከጀመርንበት ከኖር ነው አኳይ አይመጥንም። አሁን ስለ ኢትዮጵያዊነት ያለን እይታ አይመጥንም። ስለ ሰው ያለን እይታ ያኔ የጀመርንበት አሁን አይመጥንም ሶ የትላንቱን እንሰብ ስንል መነሻችን ያ ነው። ስለዚህ ብሔራዊነትን ያከበረ ወንድማማችነት እህት አማማችነት ያከበረ በጋራ እድገትን መሰረት ያደረገ የእኛ እድገት የሌሎችም እድገት ነው። አሁን በመዋጮ ሀብት ስናሰባሰብ ያየ ነው። በጎንደር እድገት ሶማሊያው አበርክቷል፣ ደቡቡ አበርክቷል፣ ኦሮሞው አበርክቷል፣ ሌሎችም አበርክተዋል። ስለዚህ እኛ ደግሞ በሶማሌ እድገት በአፋሩ እድገት አብረ የምናበረክትበት የጋራ ትስስር ውጤት ነው። ከተማው አሁን ላይ ያለው የሰላም ሁኔታ የልማት ስራዎችን አጠናክሮ ለማስቀጠል የሚያስችል መሆኑንም ከንቲባው ገልጸዋል።